በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎችና በመንግስት መካከል ያለ መግባባቶችን በድርድርና በውይይት ለመፍታት ያመች ዘንድ የአማራ ክልል የሰላም ካውንስል እንግዲህ ከተቋቋመ ሰነባብቷል። ለመሆኑ ይህ ካውንስል ከተቋቋመ ጀምሮ ምን ምን ተግባራትን አከናወነ? የተገኙ ተጨባጭ ለውጦችስ ምንድናቸው? የሚለውን ማብራሪያ ሊሰጡን የካውንስሉ ሰብሳቢ አቶ ያየህይራድ በለጠ ከዚህ ካጠገባችን ይገኛሉ። አቶ ያየህይራድ ለቃለመ ጠይቆ ፈቃደኛ ሆኖ እዚህ ድረስ ስለመጡ እጅጋ አድርገን እናመሰግናለን። ይህ ካውንስል ከተቋቋመ ጊዜያት ተቆጥረዋልና በክልሉ ያከናወናቸው ተግባራት ምንድን ናቸው? በሁለቱም ወገኖች ላይ የየራሳቸው ያለመተማመን ሁኔታዎች ስለነበሩ እነዚህ ያለመተማመኖች ደግሞ ሊፈጥሩት የሚችለው ነገር ለመተማመን በሚያመች ሁኔታ ላይ ነገሮችን ለማቆም የኢንተርናሽናል ኮሚኒቲው ጭምር እንዲሳተፍበት ለማድረግ ጥረት ተደርጓል። ሁለቱንም ኃይሎች የማግባባት ስራ እንዲፈጠር ለማድረግ የበኩላችን ሙከራ አድርገናል። ሁለቱም ወገኖች በሚፈልጉበት ቦታ በሚፈልጉት አደራዳሪ የራሳቸውን ማኒፌስቶ ጥያቄዎች አዘጋጅተው ተዋይተው ተነጋግረው የአማራን ሕዝብ ከደረሰበት ሰቆቃ እንዲያላቀቁ ችግሩን እንዲፈቱ ጥሪ አደረግን። የህዝቡን ጥያቄ ይሄ ስለሆነ ወደ ንግግር ይምጡልን፣ ወደ ውይይት ይምጡልን፣ አንድ ይሁኑልን የሚል ነገር ስለነበር አንድ ሁነው ጥያቄውን እንዲመልሱ ተደጋጋሚ ጥሪ አድርገናል። ለነዚህ ለታጠቁ ኃይሎች ጥሪ ከማቅረብ በተጨማሪስ የታጠቁ ኃይሎችን አግኝታችሁ ምናልባት ካውንስሉ አግኝቶ ወደ ድርድር ወይም ደግሞ ወደ ውይይት የሚመጡበትን መንገድ የማመቻቸት ስራዎች ተሰርተዋል ወይ ባለፉት ጊዜያት? ዞሮ ዞሮ በትግል ችግሩ ማይፈታ መሆኑን ነገር ግን በውይይት የሚፈታ መሆኑን የአማራ ክልል የሰላም ካውንስል ይህንን ገልጻ ካደረገ በኋላ ችግሩ የሚፈታው በትጥቅ አይደለም፣ በጦርነት አይደለም የሚል ጥሪ ስላቀረበ ይህንን ተቀብለው ወደ ድርድር ለመምጣት የሚያደርጉት ነገር አንድነት ነው የሚያስፈልገው፣ በተናጠል አይደለም። አንድ ቼን ኦፍ ኮማንድ ፈጥረው በዛ መንገድ ውስጥ በበሰለ ሁኔታ የአማራ ንብስ ጥያቄ እንዲመለስ ከማድረግ አንጻር እንዲጓዙ ያደረግነው ድካም አለ። ይህን ድካም ተከትሎ ያው እነሱም ባደረጃጀ ዙሪያ እንደሆኑ ይገልጹልናል። ችግሩን ለመፍታትም እየሄዱበት ያለው መንገድ ይሄ ብቻ መሆኑን የተረዱት ስለሚመስለን በዚህ መንገድ ቀጣዩን ያው ወደ ድርድር የሚያደርጉትን ጉዞ ለመደራጀት እየሄዱ እንዳለን እንሰማለን እናውቃለንም። አሁኑ ሰዓትም ድርድር ለማድረግ በእነሱ በኩል በአደረጃጀት ደረጃ እየሄዱበት ያለውን ጉዳይ እንደቀጠሉበት ነው የምናየው። ካውንስሉ ከተቋቋመለት ዓላማ አንጻር ግቦችን ከማሳካትና ምናልባት ይህ ነገር በድርድር የሚቋጭበትን መንገድ ከማፈላለግ አኳያ እንዲሁ ለወደፊቱ ምን እንጠብቅ የሚለውን እናንሳ። እስከ መጨረሻው ድረስ ይህ ሰላም እስከሚመጣ፣ ችግሮች እስከሚፈቱ፣ ሁለቱም ወገኖች ተቀራርበው የአማራ ክልል ሕዝብ እፎይ እስከሚል የጀመርነው ጅማሮ ዳር እንዲደርስና ውጤታማ እንዲሆን ከማድረግ አኳያ እንንቀሳቀሳለን። ገፍተን እንሄድበታለን። ውጤቱም ያማረ ይሆናል ብለን እንጠብቃለን። ይህንን ደግሞ ሁለቱም ኃይሎች እንዲተባበሩ አሁንም ደጋግመን ጥሪ እናደርጋለን። ሁለቱም ኃይሎች ከዚህ ካለባቸው የልህኝነትና ካላባቸው አንዳንድ እኔ ያሸንፋለሁ እኔ ያሸንፋለሁ ከሚል ሁኔታ ወጥተው የአማራን ክልል ህዝብ ችግር ግምት ውስጥ አስገብተው ወደ ድርድርና ንግግር እንዲመጡ አሁንም ደግሜ ደጋግሜ ጥሬን አቀርባለሁ። በአማራ ክልል የሰላም ካውንስል ሰብሳቢ አቶ ያየህይራድ በለጠ እዚህ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ የሆነለዎት።